ስታጸዳ ወድቃ ነው የሞተችው። እንግዲህ ፖሊስ አጣርቶ ያን ያለው ማጽዳት የሌለባት ቦታ ስታጸዳ ድንገት አንሸራቷት ወደቀች እና ሞተች። እቺ ልጅ አገር ቤት ለመግባት ሻንጣዋ ሁሉ ነገራ ነው አዘጋጅቷ። አራት ቀን ነበር የቀራት። ወጥቶ ከመቅረት አላህ ይጠብቃችሁ። እባካችሁ ወቶቼ እራሳችሁን ጠብቁ፣ ራሳችሁን አትርሱ ማለት ነው። ስትሰሩ እራሳችሁን ለመለወጥ አይደለም የምትሰሩት ስለሆነ ቤተሰቦቻችሁና ራሳችሁ ለመለወጥ እስከሰራችሁ ድረስ ራሳችሁን ጠብቁ፣ ጤናችሁን ጠብቁ ማለት ነው። ልብሳችሁ አይደለም እዚህ ጋ ምንም ነገር ልበሱ፣ እኔ ስለ ልብስ ግድ የለኝም። ግን ጤናችሁ፣ ውስጣችሁ ሰላማችሁን ጠብቁት ከምንም በላይ ማለት ነው። ለምሳሌ መዳሞቻችሁ እንኳን የማይጸዳ ለምሳሌ ቢልዲንግ ላይ የምትሰሩ እህቶች በጣም ተጠንቀቁ። አንዳንዴ መስሪዎች፣ ልብናኔዎች ምናምን ጽዳት ይወዳሉ፣ አው አውቃለሁ። ግን አዝጂ ቢሏችሁ እንኳን ፎቅ ላይ ከሆነ አታጽዱ። ምድር ላይ ከሆነ ግን አጽዱ። ከቤት ወደ ውጭ ወጥታችሁ በውሃ ማጠብ ትችላላችሁ። ወጥታችሁ መሰላል ላይ እንኳን ለመውጣት ከከበዳችሁ ማለት ነው። አንዳንዴ አረቦች ይወዱኛል፣ አረቦቹ በቃ የሆነ ያሞግሱኛል፣ ፈገግታ ይሰጡኛል ብለን የምናደርገው ነገር ህይወታችን እስከ ማጥፋትና ዋጋ እስከ መክፈል ድረስ ያደርሰናል። አያችሁ እቺ ልጅ አሁን አላህም ራሱ እኮ ለምሳሌ እኛ መኪና ላይ ተጠንቀቁ ብለዋል። ሰበብ አድርጉ ብለዋል። መኪና ላይ ወጥተን መኪና ፊት ለፊት ብንቆም ያ መኪና ይገጭናል። አደለ? አሁን እቺ ልጅ ቀኗ ተጽፎ ነው ምናምን ልትሉ ትችላላችሁ። ግን ማጽዳት የሌለባት ቦታ ስታጸዳ ነው ተንሸራታ የወደቀችው። ቀኗ ነው እንበል ይሁን። ግን ተጠንቀቁ። ለማሽቃበጥ መዳሞች እንደዚህ ስለሚወዷችሁ ወይም የሆነ በቃ የሆነ ፈገግታ ምናምን ስለምታገኙ ገደሊ ይግበ እነሱ ፈገግታ በስነ ስርዓት ደሞዝ ከሰጧችሁ ከፈገግታቸው ከንግግራቸው ከጥሩነታቸው ጋር ምን አላችሁ እናንተ? ራሳችሁን እየጠበቃችሁ እቺ ልጅ አረፈች። ለምሳሌ ማረፍ መሞት ጥሩ ነገር ነው በነገራችን ላይ ግን፣ እግሯ ብቻ ተሰብሮ ህይወቷ ቢተርፍስ ዘላለም ለቤተሰብ ያ ውጣት አለው አሳርፋት አለው ብላ የወጣቻ ትታት የወጣቸው እናቷን ሸክም ሆና ነበር የምትቀረው። እናትስ ምንድን ነው የምትለውን ወጥታ ይብ ላኝ ለሟቸዋል ግን ማንም ሰው መኖር ይችላል። ግን ደግሞ አንዳንዴ ወጥቶ መቅረት ከባድ ነው። አገራችሁ ሆናችሁ እናታችሁ ስትቀብራችሁ፣ እና ሰው ሀገር ሆናችሁ እንደወጣችሁ ስትቀሩ ለእናት በጣም ከባድ ህመም ነው። እንደውም እናት ብትሞት ይሻላል የልጇን ሀዘን ሰምታ እድሜ ልኳ ከምታዘን በሀዘን እየተሰቃየች ባለማመንና በማመን መካከል ሆና ህይወቷን እያሰቃየች ራሷን እየጠላች ከምትኖር ሞት ይሻላታል። የእውነት ወላሂ ነው የምላቸው እኔ ስለደረሰብኝ ነው። እኔ እና ወንድሜ ማለት ነው እንደ ወጣ ነው የቀረው። እናቴ እስካሁን ባለማመንና በማመን መካከል አለች እየተሰቃየች በሀዘን ማለት ነው። ምንም አያጽናናት ስለማቀው ነው ማለት ነው። ስለዚህ ቢያንስ አባት ተውት፣ ግን ለእናታችሁ ስትሉ እራሳችሁን ጠብቁ። እራሳችሁን ጠብቁ በቃ እናንተ እኮ እናታችሁ ፊት ለፊት ሄዳችሁ ብትሞቱ እኮ እናት ሞታለች ብላ አልቅሳ ወጥቶላት እኮ ታስቀብራችኋለች። ግን ደግሞ እንደዚህ ወጥቶ ሲቀር ለእናት በጣም ትልቅ ሐዘን ነው ወላሂ። እና መዳሞች እንደዚህ ያረጉኛል። እንደዚህ እቺ ብትሰበር ማንም አያሳክማትም፣ ማንም ማለት ነው። ምናልባት የኢትዮጵያ ሕዝብ ቲክቶክ ላይ እንደፈረደበት ወጥቶ ሊረዳት ይችላል። ግን ጤናዋን ሊመልስላት አይችልም። ገንዘብ ሊሰጣት ይችላል። ጤናዋን ሊሰጣት አይችልም። እኛ እንደዚህ አሁን በዚህ ደረጃ የምንለፋው እኮ ራሳችን ለመለወጥ ነው። ግን በዚህ ደረጃ እየለፋን ራሳችን ጥለን እየለፋን ጤና ከሌለን ምን ዋጋ አለው? ምን ዋጋ አለው? የለፋንለት ማንም ነው የሚበላው ያለፋበት ነው የሚበላው። እና እራሳችን ጠብቁ። ብሉ፣ ጠጡ። ልብስ ነገ የሚቀየር ነገር ነው ግን ውስጣችሁ ላይ ያለ ቁስል ውስጣችሁ ላይ ያለ ድካም እየጨመረ እየባሰ ነው የሚሄደው። እንደ ቆሻሻ ልብስ የምትቀይሩት አይደለም፣ ስለ ጤናችሁ ሁኔታ ማለት ነው። ብዙ ጊዜ እኛ ሀበሾች በቃ ትንሽ ከተሳቀልን ዓለም በሙሉ የተሰጠን ይመስልናል። ፈገግታ እንወዳለን፣ ንግግር አንወድም። ግን ምን ጊዜም ቢሆን ምን ጊዜ መዳማችሁ ተቆጣች አልተቆጣች እናንተ ስራ ውጪ ከቤት እስካላላቻችሁ ድረስ እራሳችሁን ጥላችሁ የመስራት ግዴታ የለባችሁም። በቃ አላፍትናችሁን ታውቃላችሁ። እኛ የቤት ሰራተኞች መስራት ሌለብን ነገር አለ። አንዳንዶቹ ጭራሽ ምን ሲያረጓየው በኮንትራት መጥተው በከዳማ ቪዛ ማለት ነው የወንዶች ስራ ውጭ ላይ በረሀ ላይ በግ ሲጠብቁ፣ ከፍት ሲጠብቁ ይሄ ስራውን አይመለከታቸውም። ከዳሞች ማለት ከዳማ ምለው እኔ ንቄ ምናምን አይደለም። ከዳማነቴን በጣም ነው የምወደው። ምክንያቱም ምንም ይሁን ምንም ማለት ነው ምንም ይሁን ሀታ ብትባረሩ ቢያሳፍሯችሁ ራሱ እንደዚህ ራሳችሁን የሚጎዳ ነገር፣ እራሳችሁን ዋጋ የሚያስከፍላችሁ እዩታችሁን የሚያስጠፋ ነገር ቢያዟችሁ አልሰራም የማለት መብት አላችሁ። ሐቢብቴ ይሄ ለምሳሌ ዱባይ ልትሆኝ ትችያለሽ፣ ሳውዲ አረቢያ ልትሆኝ ትችያለሽ። አላማ አለሽ አንቺ በህይወት ከኖርሽ ማለት ነው። አላማ ያለሽ ሴት ስለሆንሽ ቢያሳፍሩሽ ነው ግፋፊ ቢል ማለት ነው። እምቢ ብቲ። አንቺን የሚጎዳሽ እና ዋጋ የሚያስከፍልሽ ነገር ስሪ ቢሉሽ እምቢ ብቲ። ግፋ ቢል ቢያሳፍሩሽ ነው። ከዛ ውጭ ምንም የሚያደርጉሽ ነገር የለም። ነገ ሌላ ቀን ነው። ሌላ አረብ ሀገር አለ። ኦኬ አረብ ሀገር አረብ ሀገር ነው ለውጥ የለውም። የትም ብትሄጂ በቃ የደረሰሽን ስራ ና መርጠሽው የሽው ስራ ነው የምትሰሪው ከዛ ውጭ ምንም አዲስ ነገር የለም። ብዙ ጊዜ እኛ ሀበሾች ያው በችግር ስላደግን ስንመጣ ደግሞ ባለማወቅ በጣም ብዙ ብር ከፍለን ስለምንመጣ ተበድረን ምናምን ስለምንመጣ በቃ ግዴታ ያ ብር ካልተመለሰ ህይወታችንም የሚያስጠፋ ነገር ቢሆንም መስራት አለብን፣ ራሳችን የሚጎዳ ነገር ቢሆንም መስራት አለብን ብለን ነው የምናስበው ግን እንደዛ መሆን የለበትም ነው የምለው። እንደ ራሴ ማለት ነው። ኦኬ፣ ለምሳሌ ያንን እዳ ለመክፈል በቃ እናንተ መስራት የሌለባችሁ ነገር ስትሰሩ ልክ እንደዚች ልጅ ብትሞቱስ? ብትሞቱስ እዳ ነገ ትከፍሉታላችሁ። ያለ መጨረሻ አይደለም። ብዙ ጊዜ ለመሳፈር ከመፍራታችን አንጻር እራሳችን የሚጎዳ በቃ ከህይወት የሚያስወጥ ነገር አንድ እህቴ ምናለችን ትላንትና አንድ ቪዲዮ ሰርቼ ነበረ። እንትን እራሳችሁን አስከብሩ፣ በጊዜ እረፉ፣ የእረፍታችሁን ሰዓት አስከብሩ፣ መስራት ያለባችሁን ስሩ፣ መስራት የሌለባችሁን ነገር ተው ኖ ማለት ልመዱ ብዬ በሰራው ቪዲዮ ላይ እንኳን ልታሳርፈኝ ቀን ከሌሊት ነው የምታሰራኝ እንቅልፍ የምተኛው ሁለት ሰዓት ነው ብላኝ ነበር አንድ እህቴ ማለት ነው። በዚህ ምናልባት ይህን ቪዲዮ የምታዳምጠው ከሆነ ማለት ነው እንደዛ መሆን የለበትም። ለምሳሌ ሰዓት ሃምሳ አምስት ሰዓት ጠዋት የምትን በአረብ ሀገር አቆጣጠር አምስት ሰዓት ጠዋት የምትነሱ ከሆነ ትምህርት ቤት ልጆች የምትሸኙ ከሆነ ትምህርት ቤት ልጆቻችሁን ሸኝታችሁ ቢያንስ እስከ ስምንት እስከ ዘጠኝ ሰዓት ማረፍ አለባችሁ። ይሄ ግዴታ ነው። ኦኬ ወይም ደግሞ አምስት ሰዓት ተነስታችሁ ምንም አይነት እርፍት ከሌለችሁ ቀኑን ሙሉ ማታ ላይ ዘጠኝ ሰዓትና ስምንት ሰዓት ክላስ መግባት አለባችሁ። ኦኬ ሰዓት ሰባት የተነሳችው ከሆነ ጠዋት ሰዓት ሰባ በኢትዮጵያ አቆጣጠር አንድ ሰዓት የተነሳችሁ ከሆነ ማታ እስከ አስራ ሁለት ሰዓት የመስራት ግዴታ አለባቸው። ግዴታ ስላለባቸው ግትር ብላችኋሉ። ስራ ፈልጋችሁ ስሩ ማለት አይደለም። እየሰራችሁ እያረፋችሁ መስራት፣ እየተነፈሳችሁ መስራት።